ሴቶች ላይ የሚደርሱ ችግሮች እንግዲህ ማህበረሰቡን የሚያናጉ በመሆናቸው ሁላችንም ችግሩን ለመቅረፍ መረባረብ አለብን የእለቱ መልእክታችን ነው። በዚሁ ወደ መጨረሻው የሴቶች ቀን አስመልክተን ወዳዘጋጀነው የአጀንዳ ዘገባችን የምናልፈው የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ለማሳደግ እየተሰራ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ገለጸ ገለጹ። በተለይም አሁን ላይ ያለው የክልሉ የጸጥታ ሁኔታ በሴቶች ላይ እያደረሰ ያለውን ዘርፈ ብዙ ችግር ለመፍታት የሴቶች መደራጀት መልካም ጎን እንዳለው ተጠቁሟል። የህዝብ አለምጌታ ነው፣ ተመልክተዋለች። ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ እየተከበረ ይገኛል። በአማራ ክልል ያሉ ሴቶች በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች ተጠቃሚ እንዲሆኑ በማድረግ ረገድ ቀኑን ከማክበር ባለፈ ስራዎች እየተሰሩ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ተናግረዋል። የሴቶች የልማት ህብረት የሚባል አደረጃጀት አለ። በአዲስ ሪፎርም ተደርጎ የወረደ በዚህ ሁሉም ሴቶች በዚህ አደረጃጀት እንዲደራጁና ከተደራጁ በኋላ ደግሞ በኢኮኖሚ በማህበራዊ ህይወታቸው በመልካም አስተዳደር ያሉ ችግሮች ተፈትተው ሞዴል እንዲሆኑ ነው። ሰፊ ስራ እየተሰራ የመጣው ሴቶቹ የቁጠባ ባህላቸው እንዲያሳድጉ ቁጠባን ባህል እንዲያደርጉ በተለይ በዚህ ዓመት ከ340 ሺህ በላይ በዚህ ንቅናቄ በማርቼትን መሰረት በማድረግ ሴቶቹ ወደ 241 ሚሊዮን አካባቢ ቁጠባ እንዲቆጥቡና ከዚህ ውስጥ ደግሞ ወደ 269 ሺህ የሚሆኑ ሴቤቶች ከ270 ሚሊዮን በላይ ብድር አግኝተው የኢኮኖሚ አቋማቸውን እንዲያጠናክሩ ስራ እየተሰራ መጥቷል። በተለይም አሁን ላይ ክልሉ በገጠመው ወቅታዊ ችግር ምክንያት ትምህርት በመቋረጡ ሴት ተማሪዎች በተለየ ሁኔታ ችግር እየገጠማቸው መሆኑን የገለጹት ወይዘሮ ብርቱካን አንጻራዊ ሰላም ባለባቸው አካባቢዎች ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እየተሰራ ነው ብለዋል። የትምህርት ቤቶች ሰላም በሆኑ ቀበሌዎች እና ወረዳዎች ወደ ትምህርት ገበታቸው እንዲመለሱ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። በተለይ ደግሞ ከትምህርት ገበታ ውጭ ነው ከ15 ዓመት በላይ የሆኑ ሴት ተማሪዎች ደግሞ ከባባትን የልጃገረዶች ክበባት በዛ ክበባት እየተጠናከሩ የሕይወት ክህሎት ስልጠና እያገኙ ወደ ስራ የሚገቡበትን መንገድም እየተመቻቸ ያለበት ሁኔታ ነው ያለ። የተፈጠረው የሴቶች የልማት አደረጃጀት በተለይም ትምህርት በመቋረጡ ምክንያት ያለዕድሜ ጋብቻ፣ ጾታዊ ጥቃትና ሌሎችንም በሴቶች ላይ የሚደርሱ በደሎችን በማስቀረት በኩል እየተሰራ ነው ብለዋል ቢሮ ኃላፊዋ። መደራጀታቸው ያለ እድሜ ጋብቻን መደራጀታቸው የጉልበት ብዝበዛን መደራጀታቸው ጥቃትን እንዲከላከል ደርጀት ብለው በተናጠል የማይችሉትም በማህበር እንዲከላከሉ ስለሆነ እሱ የበለጠ መረጃ እያመጣ በተለይ ደግሞ እንዲህ አይነት ነገር እየተገኙ አስተማሪ እርምጃ እንዲወሰድባቸው በዚህ መንገድ አልፎ አሁን ጋብቻ የፈጸሙ ካሉ አስተማሪ የሆነ ውሳኔ እንዲሰጣቸው ከፍት ጋር የጀመርናቸው ነገሮች አሉ። ዓለም አቀፉ የሴቶች ቀን በኢትዮጵያ ለ49ኛ ጊዜ እየተከበረ ይገኛል።